እልህ የሚያገቡህን አትከተል። በመልካም ስራነትህ ብቻ ተከተል። የሚያዳምጥ ያዳምጥን፣ የማያዳምጥ ደግሞ ማሳለፍ ይችላል ማለት ነው። ሰላም ሰላም፣ የጉኒሻ ቲዩፕ ቻናል ተከታታዮች በሙሉ እንደምን አላችሁ? ከእኔ ጋር እግዚአብሔር የተመሰገነ ይሁን። ለእናንተም ሰላም እና ጤና ያደልልን፣ በያላችሁበት ቸርቆዩልን። ዛሬ ቤተሰቦቻችን ለእኛ ለኢትዮጵያውያን ህዝቦች መከታ አለይታ ብለን ለምንጠራው ለወንድማችን ብሬክስ ሀበሻዊ ይህንን ቪዲዮ ታደርሱልኛላችሁ ማለት ነው ይድረስ ለብሬክስ ሀበሻዊ እንግዲህ እንደሚታወቀው ብሬክስ ሀበሻዊ የታመሙትን ገንዘብ እየሰበሰበ እንዲታከሙ የሚያደርግ ስደተኞች ወጥተው እንዳይቀሩ ብዙ ድጋፍና ትብብር የሚያደርግ ልዩ እና እንቆ የሆነ ወንድማችን ነው ብሬክስ ሀበሻዊ ይህን ቪዲዮን እንደምታየው አልጠራጠርም አንተ በኢትዮጵያዊነት የምታምን ልጅ እንጂ በዘረኝነት የምታምን ልጅ አይደለህም። ትልቅ መልእክት ልጥልብህ ነው። ይህንን መልእክት ደግሞ አይተህ መረዳት መገንዘብ አለብህ። በእርግጥ ማንነትህን ላጥ ፋቅ፣ ማንነትህን ጥላ፣ ከማንነትህ ራቅ እያልኩ አይደለም። ማንነትህን ማንም ሰው ሊመነጭቅህ አይችልም። እግዚአብሔር የሰጠህን ማንነት ማንም ሊወስድብህ አይችልም። ስለዚህ እኔ ዋናው እና ወሳኙ መልእክቴ ላንተ ይድረስ፣ በመልካምነት ስራህ ቀጥል በመልካምነት በአንድነት ስራ እንድትቀጥል እፈልጋለሁ። ሚዲያ ላይ ታውቀኝ ይሆናል፣ እህትህ ከወሎ ጉንሽ እባላለሁ። አድናቂህ ነኝ። ነገር ግን እንደ አድናቂነቴ ለወንድሜ ምክር ልስጥ ብዬ ምክር ልሰጥህ ነው የመጣሁትኝ። ይጠቅምህን አይጎዳህም። በመጀመሪያ ደረጃ ስለ መልካምነትህ ማንኛውም ሰው ያውቃል ጠንቅቆ። ግን አንዲት ጥፋት ስታጠፋ ማንም ሰው እንዲረባረብብህም ሳይሆን ብዙ መልካም ስራ ሰርቻለሁና ይህንን ላጥፋ ብለህ ደግሞ አንተ ልትወስን አትችልም። እና ምንድነው የምልህ ወንድሜ፣ ራያ ራያ ብሎ የሚያምነውን ነገርህን ብታቆም በመልካምነት ስራህ ብትቀጥል። የህዝብ ፍቅር ያገኘው በመልካምነት ስራህ እ በትህትና በኢትዮጵያዊነትህ፣ ብሬክስ ሀበሻዊነትህ እንጂ ራያ ራያ ብለህ አይደለም የነገስከው። ብዙ መልካሞችን ነገር ሰርተሃል። እኔ በበኩሌ ብዙ መልካም ነገር ስላደረግ አንድ ጥፋት ባጠፋኸው ነገር ልቀየምህም ላስቀይምህም አልችልም። ምክንያቱም አንተ አንድ ጥፋት ነው ያጠፋኸው፣ ሺህ መልካሞችን ግን ሰርተሃል። ስለዚህ አንድ ሰው ከካሜራ ጀርባም ሆኖ ከካሜራ ፊትለፊትም በህዝብ ፊት ለፊትም ሆኖ ያን ሰው ለዛ ሰው ሬስፔክት ቦታ ካለው መምከር መስደብ እንጂ በግል ሆኖ ለሰው አሳልፎ መስጠት አይችልም። ያሰው ማለት ነው። ስለዚህ ብሬክስ አበሻዊ የአማራን ሕዝብ ዝቅ ለማድረግ ሳይሆን በመልካም ኢትዮጵያዊነትህ ቀጥል። ራያ ራያ ብለህ አትመን። እርግጥ የራያ ልትሆን ትችላለህ፣ ነገር ግን ራያ ራያ ብለህ ማመኑን ትተህ በመልካምነት ስራህ ብቻ ቀጥል። ያ ማለት በመልካምነትህ ስራህ ብቻ ነው የህዝብ ፍቅር ያገኘኸው። እመናይ ብሬክ ሳበሻዊ የህዝብ ፍቅር፣ የህዝብ ክትትል፣ የህዝብ ድጋፍ ያገኘኸው በመልካምነት ስራ፣ በምታደርጋቸው ጠፈፍ ጠፈፍ ባሉ ስራዎችህ የተጎዱትን ስለምትደግፍ ስደተኞች አለኋችሁን ወንድማችሁ የምትል እንቁ ወንድማችን ስለሆንክ የህዝብ ፍቅር አግኝተሃል። ይህን ክፍፍልህን ግን በአንድ ኢትዮጵያ እንደምታምን ነው ማንኛውም ሰው የሚያውቀው። እኔ ራሱ ስደት ከመጣሁ ጀምሪያን ተናቀሃለሁ። እማውቅህ በመልካም ስራህና በበጎ ስራህ ነው። ስለዚህ ወንድማችን ብሬክስ አበሻዊ ጥብጥቅ መልክት የምነግርህ ይህን ነው። ምናልባት የራያ ልጅ ልትኮን ትችላለህ። ነገር ግን ራያ ራያ ብሎ የሚያምን ምንም ነገር የለም በፍጹም። እርግጥ እነ አርቲስት አበበ በር ይሁንን፣ እነዛ ልትሰማ ትችላለን። ነገር ግን እኔም ቢሆን ራያ ራያ ነው ብዬ የማምን ሰው አይደለሁም። ብዬ የማምነው ራያ ወሎ ነው፣ ወሎም አማራ ነው። ምክንያቱም ራያ ወሎ ነው፣ ወሎም አማራ ነው ብሎ እየተፋለሙትን ጥቀሽልኝ ብትላይ ብትለኝ ልጠቅስልኝ እችላለሁ። ለራያ ህዝብ ዋጋ የከፈሉት የተሰውት ወንድሞቻችን እነኑ አዲስ ሰይድ ማለት ነው። የውሃው ጃኖ አገር የሚሉት የሆነ እንትን ኑሯቸው ነው። ምን ልበላችሁ፣ እንደው ዘዴ ያላቸው ተፋልመው የተጋደሉበት በራያ ማንነታቸው ስለተጋደሉ በርስታቸው፣ በሀገራቸው፣ በሚስቶቻቸው ጩቤ ምናምን የተማዘዙበት ሀገራቸው ራያ ስለሆነ የተሰዉበት ወንድሞቻቸው ስላሉ እንጂ የውሃው ጃኖ አገር እያሉ የሚዘፍኑት እና ኑር አዲስ ሰሄድ ያለ ምንም ምክንያት አይደለም። አንተ ግን ራያ ራያ የምትለው በራያነት ብቻ ነው እና ወንድማችን ብሬክስ አበሻዊ ይሄ የእህትህ ምክር ነው። የእኔ የእህትህ ጉንሻ አስተያየት ነው። በመልካም ስራህ ቀጥል። እንደ እንደኔ ነው። አንተ ባለትዳር ነህ፣ ብዙ ክብር ይገባሃል። ብዙ ነገሮችን ሰርተሃል። ያው የአማራን ሕዝብ ለመጣላት ሞክር። በምታምነው ታቦት ይዣለሁ፣ ሕዝብና ሕዝብ አታባላ። ከአንተ የማይጠበቅ ነገር ነው የምንሰማው። ምናልባት ምን አልባት ምን አገባሽ ልትለኝ ትችላለህ። ነገር ግን እኔም እንደ ኢትዮጵያዊነቴ ያገባኛል አንደኛ ያንተ መልካም ስራነትህ ሲበላሽ ይደብረኛል። እኔ በበኩሌ ራያው ራያ ራያ ነው ብለህ ሚዲያ ላይ ስትወጣ የተሰማኝ ስሜት ምን መሰለህ? ለአንተ በመጀመሪያ መጥፎ ስሜት አልተሰማኝም፣ ምክንያቱም አንድ ጥፋት ብታጠፋ ሚሊዮን መልካም ስራዎች አሉ። ለአንድ ጥፋት ብዬ ደግሞ አንተን መቀሰፍ አልችልም። ስለዚህ የህዝብ ፍቅርህ እንዲቀንስ ሳይሆን እንዲጨምር የሚያደርግህ መልካም ስራ ብቻ ነው። እግዚአብሔር ምስክሬ። ለእውነት ቁሙ፣ ለእውነት ኑሩ። በቃ አንተም፣ ለትዳርህም፣ ለጤንነትህም፣ ለሁሉም ነገርህም የማያሳስብህ ነገር ቢኖር መልካም ስራህ ብቻ ነው እና ወንድማችን ብሬክስ አበሻዊ የኔ መልእክት ይሄ ነው። ከዚህ የተለየ ሊኖረኝ አይችልም። እልህ የሚያጋቡህን አትከተል። በመልካም ስራነትህ ብቻ ተከተል። የሚያዳምጥ ያዳምጥሃን፣ የማያዳምጥ ደግሞ ማሳለፍ ይችላል ማለት ነው እና ካንተ እኛ ኢትዮጵያውያኖች ብዙ ነገር እንጠብቃለን። በብዙ ነገር ልንሾምህ እንችላለን። ነገር ግን የምንሾምህ አንድ ብሬክስ አበሻዊ ኢትዮጵያዊ ተብለህ ስትገኝ እንጂ ራያ ራያ ብለህ የአማራን ሕዝብ ስትረግጥ አይደለም። የአማራ ሕዝብ ያከብረሃን የወድሃን ቢበድልህ ይቅርታ የሚጠይቅህ ምሁር ሕዝብ ነው። ሚስኪን ሕዝብ ነው። የዋህ ሕዝብ ነው። የተማረ ሕዝብ ነው። አሁን ላይ በደል፣ ጭቆና የበዛበት ማህበረሰብ ነው። ስለዚህ ለብሬክስ አበሻዊ ወንድማችን አንድ ኢትዮጵያዊነትን ብንሰብክ ለእኔ የተሻለ ነው ወይም ለአንተ የተሻለ ነው ብዬ አስባለሁ። ህዝባችንም ደስታ የሚያገኘው አሁን ለምሳሌ፣ አንተ ብሬክስ ሻዊ በጣም ትልቅ ሚዲያ ከሚያውቃቸው ከምናውቃቸው አንዱ አንተ ነህ። አንተ ትልቅ ባለ ሚዲያ የሆንከው ፍቅር ካልሰበክ እኛ ደግሞ ቀጥለን የምንገኘው ታዳጊዎች ምን ልንሰብክ እንችላለን? ከአንተ መልካም ስራዎችን ተምረናል። ካንተ በታይ ሆነን ደግሞ የተራቡ ወገኖቻችንን ልንረዳ እንችላለን። ነገር ግን ወንድማችን ብሬክስ በዚሁ መልካምነት ስራህ ከቀጠልክ አንተ የበለጠ ነገር ልትሾም ትችላለህ። የበለጠ ለአንተም ህይወት ያማረ ይሆናል። ከዋልክበት ሄደህ ትገባለህ፣ በሰላም ትገባለህ፣ ትውላለህ። ቤተሰቦችህ ሰላም ይሆናሉ። ስለዚህ ወንድማችን ብሬክስ ከዘረኝነት ነፃ ሆነህ፣ ከመከፋፈል ነፃ ሆነህ የማንኛውም ትቢታም ኮሜንት አውጥተህ በመበሳጨት ሳይሆን ቀስ ብለህ በማስረዳት ወገንህን እንድትመራ በትህትና እንጠይቃለን። እና ደግሞ በተጨማሪ የምነግርህ ነገር አንዳንድ የሚያሳስቱ ነገሮች አሉ። እነሱን እለፋቸው። ነገር ግን ራያ ራያ ነው የሚያስብለው ነገር ይጥልሃል። ጉኒሻ ምን አለ ይጥላል። ምንም ሊተክርልህ አይችልም። ባንድ ኢትዮጵያዊነትህ ብሬክስ፣ ሐበሻዊነህ ብሬክስ፣ ሐበሻዊነህ ራያ ራያ ነው ምናምን። ማን ነው ያለው? ራያ ወሎ ነው። ወሎም አማራ ነው ብሎ የተዋጋ እኔ ብዙ አቃለሁ። የተጋደለ ብዙ አቃለሁ። እኔ አማራ ስለሆንኩ አይደለም ይሄን የምለው። እኔ ዘረኛ አይደለሁም። ዘረኛ የሚያደርጉ አንዳንድ አንድ ተንከሲሶች አሉ። እነዛን ደግሞ በዘዴ መመለስ ነው ማለት ነው። ስለዚህ ወንድማችን ብሬክስ ሐበሻዊ በጣም ነው ማከብርህ። በጣም ነው ወድህ። ሰው ስትረዳ በጣም ነው እግዚአብሔርን። በኢትዮጵያዊነት ይሰማኛል። ይሰማኛኒ እኮራለሁ ከኢትዮጵያ ህዝብ ከሚረዱ ሰዎች ከማስተር አብነት በታች ከማስተር አብነት ቀጥሎ ማን ነው ብትሉኝ፣ ብሬክስ አበሻዊ ነው የምለው። ምክንያቱም ብዙ ስህተቶችን ያጠፋል። የአማራን ህዝብ ለመጣል ይሞክራል። ራያ ራያ ነው ይላል፣ ብዙ ነገር ይላል፣ በስሜት ይናገራል። እርግጥ ፍርዱ ነው። አንዳንድ ሚዲያ ላይ የሚያሳስቱ ሰዎች አሉ። እነሱን ተዋቸው። በመልካምነት ስራ ከቀጠልክ የህዝብ ፍቅር ይጨምራል እንጂ አይቀንስ እና ወንድማችን ብሬክ ሳበሻዊ ይህንን ልልህ ነው። እኔ ጉንሻህትህ ዛሬ የተገኘሁትኝ ላንተ የሚጠቅም ነገር ነው እንጂ የተናገርኩት አንተን ያስቀይማን ብዬ አላሰብም። የሚያስቀይም ከሆነ በጣም ይቅርታ። አንተም ቀጥልበት፣ ሁሉም የእጁን ያገኛል። አንድ ኢትዮጵያ ብለህ እንደበፊቱ ማንነትህ፣ እንደበፊቱ ትግልህ ቀጥል። እርዳታዎችን፣ ሚስኩኖችን፣ ስደተኞችን ከእግዚአብሔር በታች ከኢትዮጵያ ሕዝብ ውስጥ ለስደተኞች እየደረስክ ያለው አሁን ላይ አንተ ነህ። በተለይ ብዙ ሲደበደቡ የኖሩ ብዙ ሲታገቱ የኖሩ ድምጽ የሆንክ እንዲሁም ደግሞ ሕጻናቶች ጎዳና ተዳዳሪዎችን እየረዳህ እንደ ሴት ልጅ እያለቀስክ እየተንፈቀፈቅ ብዙ ነገር ድምጽ ሆነሃን ወንድማችን፣ ለዚህም ይበልጥ እናመሰግናለን። አሁንም ደግሞ የዚህ እርዳታ እንዳይለይህ፣ እግዚአብሔር ሁሌም ከጎንህ ይሁን። ይህን መጥፎ ጥላቻህን ራያ ራያ የሚል መጥፎ ጥላቻህን አስወግድ። ሰላም፣ ፍቅር፣ አንድነትን ለህዝባችን ስጥ። ማንኛውም ብሔር ብሔረሰብ ከ86 ወይም ከ84 ብሔር ብሔረሰብ ኢትዮጵያውያን አንተን የሚጠላ አይኖርም። በዚህ እርዳታ ከቀጣል ከማለት ነው። ነገር ግን ራያ ራያ ምናምን እያልክ የአማራን ህዝብ ልትጥል የአማራን ህዝብ ልታሸማቀቅ ከሞከር ማነኝ ህይወት የለህም፣ ህይወት ሊኖርህ አይችልም። እና እንደህት ነው በግል ጽፌልህ አልመለስክልኝም። እርግጥ ስራ ይበዛብሃል ብዙ መልዕክቶች ስለሚደርሱ ማለት ነው። እና ወንድማችን ብሬክስ ካጠፋሁ ይቅርታ በህዝብ ፊት አሁንም፣ ካላጠፋሁም ደግሞ ምክሬን እቀጥላለሁ። ከልብ አመሰግናለሁ። በዚህ ቪዲዮ ይህን ቪዲዮ አይተህ እንደምትረዳ አንዳንድ ስህተቶችህን እንደምታስተካክል አልጠራጠርም። በተረፈ በመልካም ስራዎችህ ቀጥል። መልካም